አሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬን ላይ የያዙት አቋም የአውሮፓ መሪዎችን ምቾት ከነሳቸው ሰነባብቷል። ዩክሬንን ከቁብ ባለመቁጠር ወደ ሩሲያ የማዘንበላቸው ነገር ነበር የአህጉሪቱን መሪዎች ወደ ፈረንሳይ መዲና ፓሪስ ያሰባሰባቸው። በጉዳዩ ላይ በስፋት ቢመክሩም ከኪየቭ ጎንንን ቢሉም በሩሲያ የዩክሬኑ ጦርነት ላይ ግን ተጽዕኖ ፈጣሪ መሆን አልቻሉም። በሞስኮና ኪየቭ ጉዳይ ምዕራባውያንን አግላይ የሆነ አካሄድን እየተገበሩ ያሉት ፕሬዝዳንት ትራምፕ ግን ባለፈው ማክሰኞ ልኮቻቸውን ወደ ሳውዲ አረቢያ ጅዳ ልከው ከዩክሬን አቻዎቻቸው ጋር እንዲመክሩ አድርገዋል። የውጭ ጉዳይ ሚኒስትራቸው ማርክ ሩቢዮ ውይይቱ ዝርዝር ጉዳዮችን ባይመለከትም የድርድሩን አቅጣጫ ስለማመላከቱ ጠቁሞ ነበር። ፕሬዝዳንቱ ልዩ ልዑካቸው ስቲቭ ዊትኮፍ ወደ ሞስኮ ልከው ከፑቲን ጋር እንዲመክሩም አድርገዋል። ምክክሩን ተከትሎ ደግሞ የሩሲያው ፕሬዝዳንት ቭላድሚር ፑቲን ከአሜሪካው አቻቸው ዶናልድ ትራምፕ ጋር በስልክ ተወያይተዋል። ፑቲን ጋር ያደረጉትን የስልክ ውይይት ተከትሎ ለቀረበላቸው ጥያቄ ትራምፕ ቆይታቸውን ጥሩና ገንቢ ሲሉ ገልጸውታል። ጥሩና ገንቢ የሚባል ውይይት ነበር። ለሁለት ሰዓት ያልነው የተነጋገር ነው። በርካታ ጉዳዮችም በስልክ ውይይቱ ቢነሳም እርዳታን የሚመለከቱ ነጥቦች ግን አልነበሩም። ፑቲን ሀገራቸው በባላንጣዋ ጎረቤቷ የኃይል መሰረተ ልማቶች ላይ እየፈጸመች ያለውን ጥቃት ለ30 ቀናት ለማቆም መስማማታቸውን ነው የገለጹት። የአንዱ እርምጃ ቢሆንም አስቸኳይና ሙሉ በሙሉ ተግባራዊ እንዲሆን የቀረበውን የተኩስ አቁም ግን ሳይቀበሉት መቅረታቸው የዩክሬን መከራ ገና ስለመሆኑ አመላካች ነው። የሩሲያው መሪ ዘላቂ የተኩስ አቁም ላይ ለመድረስ ለዩክሬን የሚደረገው የውጭ እርዳታና የደህንነት መረጃ ልውውጥ መቆም ይኖርበታል የሚል ቅድመ ሁኔታ አስቀምጠዋል። ባለፈው መስከረም ወር ላይ የዩክሬኑ ፕሬዝዳንት 80 በመቶ የሚሆነው የሀገራቸው የኃይል መሰረተ ልማት መውደሙን ገልጸው ነበር። ከዚያ ወዲህ ባሉት ስድስት ወራት ደግሞ ሩሲያ የኃይል መሰረተ ልማቶቹ ላይ እያነጣጠረች ዶጋመድ ማድረጓን ቀጥላበታለች። የሁለት ሰዓታት ያህል ቆይታ ነበረው ከተባለው የፑቲንና የትራምፕ ውይይት በኋላ ሩሲያ ለ30 ቀናት የኬቭን የኃይል መሠረተ ልማት ከማውደም እታቀባለሁ ማለቷን ተከትሎ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ትራምፕ ከኔ ጋርም በስልክ መነጋገር አለባቸው ብለዋል። ሁሉንም እርምጃዎች እደግፋለሁ። ጦርነቱን ማስቆም የሚችሉ ከሆነ ግን እኛ ምን ማድረግ አለብን የሚለው ግልጽ አይደለም። ፕሬዚዳንት ትራምፕ ስራ ይበዛባቸዋል ግን ፋታ ሲያገኙ ቢደውሉልኝና ብንነጋገር ጥሩ ነው። ስልክ ቁጥር ያላቸው እኔም፣ ለተጨማሪ እርምጃዎች ዝግጁ ነኝ። ፑቲን የኃይል መሠረተ ልማቶችን ኢላማ ያደረገው ጥቃት እንዲቆም ያስተላለፉት ትዕዛዝ በተወሰነ መልኩም ቢሆን ለዘለንስኪ እፎይታ ቢሰጥም የአውሮፓ አጋሮቻቸው ሩሲያን በማዕቀብና በሌሎች ጫናዎች ወደ ሰላም ፊቷ እንድታዞር ተጽዕኖ እንዲያደርጉባት ነው እየተማጸኑ ያሉት። የዩክሬኑ መሪ በፊንላንዷ መዲና ሄልሲንኪ የሚገኙ ሲሆን ከሀገሪቱ ፕሬዝዳንት አሌክሳንደር ስቱቭ ጋር በሚኖራቸው ቆይታ አንዱ አጀንዳቸው የፑቲንና የትራምፕ የስልክ ቆይታ እንደሚሆን ይታመናል። ጦርነቱ ዘለንስኪን ብዙ ነገር አሳጥቷቸዋል። በሰሜን ምስራቅ ዩክሬን የሚገኘውን በአውሮፓ ትልቁን የኒኩለር የኃይል ማመንጫን በሩሲያ ከተነጠቁ ሶስት ዓመታትን አስቆጥረዋል። አዲሱ የካናዳ ጠቅላይ ሚኒስትርና የአውሮፓ መሪዎች ለዩክሬን የሚደረገው ድጋፍ ተጠናክሮ ቀጣይ ስለመሆኑ ማረጋገጫ የሰጡ ሲሆን በሞስኮ የሩሲያ የንግድና የምጣኔ ሀብት መሪዎች ጉባኤ ላይ የታደሙት ፑቲን ግን ምዕራባውያኑ ማዕቀቡን ቢያነሱ እንኳን ሩሲያን ለማዳከም የሚያደርጉት እንቅስቃሴ ቀጣይ እንደሆነ ሊታወቅ ይገባል ብለዋል። ማዕቀብ ጊዜያዊና የማግለያ አካሄድ ብቻ አይደለም። ይህ በሀገራችን ላይ እየተደረገ ያለ ስልታዊና ስትራቴጂካዊ የጫና መፍጠሪያ አካሄድ ነው። ማዕቀቡን እንኳን ቢያነሱ ምዕራባውያኑ ሀገራችንን ከማዳከም ወደ ኋላ እንደማይሉ ግልጽ ነው። ፈረንጆቹ የካቲት 24 2022 የተጀመረው የሩሲያ ዩክሬን ጦርነት የሶስት ዓመት ከሶስት ሳምንት ዕድሜ እንዳለው ነው ኤፍፒ በዘገባው ያስታወሰው።